የሆነ ነገር አድርጊ። ቆንፋ ብን ኳን የሄደችው ምን አደርጊ ትኛለሽ? እራስሽ እንዳስገባሽኝ የሚወጭ ም እራስሽ ፈልጊ። እኔ እኮ ለአንቺ ብዬ ነው። እሺ አሁን ምን እናደርግ? በቃ በሩን ሰብረ ነው እንውጣ። በጣም ጥሩ። አሁን ምንም ነገር ሳትፈሪ ቀጥ ብለሽ ቤቱን ከፍተሽ ትገቢያለሽ። እሺ። ግን ቢያጠቁኝስ? እኔ አለሁልሽ። ማንም አያጠቃሽም። ጥግ ይዤ ቤት እኮ ናፍቆኝ። ቅድስት እኮ ናፍቀኝ ልንጠይቃት እኮን የመጣ ነው አይደል? ቅድስት ነገር እንጀራ ልጇን የምትመርዘው ጨካኟ የእንጀራ እናት ምሳሌ እንድትሞት ብዙ ጥረቶችን አድርጋ ነበረ። የቀሩትም ጥቂት ቀናቶች ብቻ እንደነበሩ ታውቆ ነበረ። በዚህ ውስጥ በዚህ ቀናቶች መካከል ሕክምናውን ካላገኘች ትሞታለች ተብላ የመጨረሻ ደረጃ አደርሳ ነበረ። በነዚህ ቀናቶች ውስጥ አይሆንም ተብሎ መሬት ለመሬት እየሄደ አባቷ በልመና በጓደኛውም በአለ በተባለ ሁሉ ገንዘብ ያለውን ሀብቱን ንብረቱን ሁሉንም ነገር ሽጦ ገንዘቡን ሁሉም ካተሳካለት በኋላ ደግሞ እገዳ አድርጋበት ነበረ። ቪዲዮ ተለቆብኛል፣ ያን ቪዲዮ የለቀቅብኝ እሱ ነው በማለት በሌላ ወንጀል በሌላ ወንጀል ከሀገር እንዳይወጣ እያደረገችው ነበረ። ምንም ያህል ተጣልተውና ተቆራርጠው የነበሩ ጓደኛሞች ቢሆንም ይህንን ነገር እንደምታደርግ ካወቀ በኋላ ሞገስ ከጀርባ ላይ ቁሞባት ነበረ፣ እንዳታደርግ እንዳይሳካላት። እሱ ደግሞ የታክሲ ሹፌር በመምሰል መንገድ ከማታቸው በኋላ ሰዓት ካለፈባት በኋላ ወደ ቦታ መልሷታል። ይህች ታዲያ ይህቺ ጨካኝ የእንጀራ ናት። የእንጀራ ልጇ ከሄደች በኋላ አይደረግም፣ አይሆንም፣ ትሞታለች፣ አትታከምም በማለት ያረጋገጠች እና እግሯን ዘርግታ እየተቀመጠች ነበረች። ነገር ግን በብዙ ጥረቶች የፈጣሪ ስራ ሄዳለች ህክምና ለማግኘት። ከእንግዲህ በኋላ ያለው ደግሞ የፈጣሪ ስራ ነው። እሱ ግን አለ የተባለውን ነገር በምድር ላይ ሀብት ንብረቱን በሙሉ ጓደኞች በዙሪያው ያሉትን በሙሉ ዳቆሶ ገንዘቡ ባለቤት የሆነችው የግድ ባለቤት የሆነችው ሉላ ደግሞ ከዛን ጊዜ በኋላ ሞገዛ አግቷት ከነበረበት ጊዜ በኋላ ወደ ቤት ከተመለሰች በኋላ አየርም እንዳታገኝ የፀሐይ ብርሃንም እንዳታገኝ አድርጎ ስልክም ምንም ነገር እንዳታገኝ አድርጎ በሩን ቆልፎ አሳብዷታል። ይህች ልጅ ደግሞ ይሄ ነገር ከልክ በላይ ሲሆን ራሷን ለማጥፋት ተገድዳለች። ዛሬ ላይ ደግሞ አማራ ስታጣ ምንም ነገር ነገር ሲጨንቃት ሲዘጋገባት በረንዳ ላይ ወጥታ ነበረ። እሱም ደግሞ ሲመጣ ምን አባሽ ትሰሪያለሽ? በረንዳ ላይ እያለ እያናገራት ነበረ። እሷም ደግሞ ሁሉ ነገር ስለመረራትና ስለጨነቃት አእምሮም ስለተጨናነቀ እንደ በፊቱ እያለቀሰች ዝም አላለችም። እንዴት ይህንን ሁሉ ታደርግብኛለህ? ምን የሚሉት ውዴታ ነው? ከዚህ ሁሉ ሞትን መርጣለው፣ ብትገለኝ እፈልጋለሁ እያለች እየተነጋገሩ እያለ እንግዲህ በተናገረችው ነገር ደግሞ እሱ አእምሮ ተነክቶ ፊቱ ወደ ግድግዳው አዙሮ ነበረ። በዚህ አጋጣሚ እሱ ዘወር ሲልላት፣ እሷ ደግሞ ራሷን ከፎቅ ላይ ለመወርወር ራሷን ለማጥፋት እያደረገች ነበረ። ነገር ግን እሱ ዘወር ብሎ ሲያያት ራሷን ልታጠፋ እየተንጠላጠለች ነበረ። እሱ በፍጥነት ወደ ተንጠላጠለችበት ቦታ በመሄድ ጎች ልጅ ምን ያስፈልግሻል ከማለት ይልቅ የምትፈልገውን ነገር እንደ ጥሩ ባል ወይም እንደ ጓደኛ ሆኖ እንድትወደው ጥሩ ነገር ከመስጠት ጥሩ አነጋገር ከመናገር ይልቅ ምን አጎደልኩብሽ፣ አለምን ይዤ እየተሽከረከርኩ። እሱ የሚያወራው ስለ ሀብት፣ ስለ ንብረት እንዲሁም ደግሞ አለምን ይዟት እንደሚሽከረከር ነው። ዱባይ አይሉ አይቀር ፓሪስ አይቀር አንቺን የትም ቦታ ይዤ እየዞር እያሽከረከርኩሽ ምን ቸገረሽ፣ ለመሆኑ ምን አጎደልኩብሽ ወደሚለው ነው የሚሄደው ይሄ ሰው። ፍቅር አሰጣት አያቅም፣ ነገር ግን አሳምሮ ይዟታል ብሎ ነው የሚያስበው። አሳምሮ ይዣታለሁ ብሎ ነው የሚያስበው። ለሱ ውጭ ሀገር ሄዶ ዱባይ ሆነ አሉ የተባሉ የበለጸጉ ሀገሮች ይዞ ሄዶ መዝናናት ለሱ እንደ ትልቅ ነገር ነው። ነገር ግን ይህች ልጅ በግድ እንጂ ይዟት የሚሄደው በውድ አይደለም። በጠባብ ቤቷ ተቀምጣ አልወጣላት ያለሽ ጊዜ ኤፍራታ፣ አንድ ሰይጣናዊ ሀሳብ ታመጣለሽ። ማህሌት፣ ምን ይመስልሻል? ወደ ቤትሽ ለምን አንሄድም? ቤትሽ አልናፈቀሽም ወይ? በማለት ሰይጣናዊ ሀሳብ እንጂ ትላታለች። እሷም ደግሞ የትኛው ቤት ትላለች። የምን የትኛው ቤት ነው? ያ የብሩክ ቤት ትላታለች። ታዲያ ምን እንሰራለን? ከሰው ቤት እኮ ሰው ያለበት መሄድ ወንጀል ነው ብትላትም፣ እቃ እኮ ስትወጪ ምንም ነገር ይዘሽ አልወጣሽም። እንግዲህ ቤትሽ ነው፣ ሄደሽ ማውጣት ትችያለሽ። ብሩክ ሲመለስ ምንም አይነት እቃ ማግኘት የለበትም ስትል የማይሆን ነገር ሹክ ትላታለች። ማህሌትም ይሁልሽ ኤፍራታ፣ እኔ አሁን ላይ የምንፈልገው ሞገስ ማጥፋት ነው ይሁልሽ፣ አሁን እዛ ብንሄድ የሆነ ነገር ብናደርግ ቅድስት ፖሊስ ብጠራብነት ስትላት፣ አጠራም እድሞኛት ሆኜ ሄደን ገንዘቡን እናውጣ በማለት እንግዲህ ትጫጫናታለች። ማህሌትም ፈራ ያልተገባተባ እያለች እሷ እኔ ሞገስን ብቻን ማጥፋት የምፈልገው ቀጣዩ ነገር ይደርሳል እያለች ነበረ እሷ ስትጭ። ኤፍራታም ተነሺ አትፍሪ፣ እዛ ከሄድን ደግሞ የአካባቢው ሰው ካገኘሽ እሪ ብትል ራሱ የአካባቢው ሰው ካየሽ ያውቅሻል፣ ቤትሽ ነው ተብሎ ነው የሚታሰበው። እንዲሁም ደኛትሁኝ ማህሌት ተነሺ፣ ከዚያ ደግሞ ሄደን ቅድስትን ብቻዋን ካገኘናት ምን እንደምታደርጊ ታውቂያለሽ፣ እንግዲህ በያት ማለቷ ነው። ሞገስም ለዳጣ ቃል በገባላት መሰረት እናትሽ ናፈላልቄ አጠያይቄ አገኝልሻለሁ ባለ መሰረት እሱ ቢያፈላልግም ባያፈላልግም ብርታቱን ግን ተያይዞታል። አሁን ቅድሚያ ያንቺን እናት እናገኛለን፣ ከዚያ ደግሞ አንቺ ደግሞ የሚጠበቅብሽ ሉላ ነፃ በማውጣት ታግዥኛለች በማለት እናቷን ለማፈላለግ ቆርጦ ተነስቷል። እሷን በሰጠችው ፍንጭ መሰረት በመጀመሪያ ገነት ወደምትባለው ቤት አውቃታለሁ ወዳለችው ቤት ወደ እሷ ቤት ይዘው ትሄዳለች። ከዚያም ገነት ጋር እንዳረፉ ገነትን አንዳንድ ነገር ይጠይቋታል። እሷ አለች የተባለችውን የምታውቀውን ነገር ትነግራቸውና በት ትንሹ ከኔ ይበልጥ ደግሞ የምታውቀው አንዲት እህቴ ናት በማለት ደግሞ ወደ ሴቲ ትጠቁማቸዋለች። የሴቲን አካባቢና መገኛ የት አካባቢ እንደሆነ ይጠይቋታል። እሷም ደግሞ ሴቲ ይመስለኛል አሁን ላይ ወደ ሀ ሁለት አካባቢናት ሱቅ እንደከፈተች አውቃለሁ በማለት በትንሹ የምታውቀውን ነገር ትነግራቸዋለች። ቅድስትም ቤት ውስጥ ብቻዋን ስለሆነች የምታደርገውም ነገር ስላልነበራት አየር ለመቀበል ብላ በረንዳ ላይ ወጥታ ቆማ ነበረ። አየሩን እየተመለከተች አካባቢውን ውበቱ እየተመለከተች ነበረ። በዚህ አጋጣሚ እየተመለከተች እያለ አስፋልቱን ሁለት ሰዎች እየተራመዱ ታያለች። እነዚም ሰዎች ኤፍራታና ማህሌት ናቸው። እነዚህ ሰዎች ምን ሊያደርጉ ነው? እነዚህ ውሾች ወደዚህ እየመጡ ባልሆነ ምን ሊያደርጉ እየመጡ ነው? ወዴት ነው የሚሄዱት? እያለች እየተጨነቀች ነበር። በፍጥነትም ቤቱን መለስ አድርገው ብቻ ለማመልከት ወደ ፖሊስ ጣቢያ ትሄዳለች። እነሱም በሩ ላይ ደረሱና በሩን ሲቆረቆሩ የሚከፍት የለም። ቆረቆሩ ቆረቆሩ የሚከፍታቸው የለም ለመክፈት የተቆለፈ መስሏቸው ነበረ። ለመክፈት ሲሞክሩ ክፍት አለ። በመጀመሪያ የቆረቆሩት ብዙ የቆረቆሩት የተቆለፈ መስሏቸው ነበረ። ሲከፍቱት ይከፈታል፣ ገቡ። በመጀመሪያ ፈርተዋል። የሆነ ቦታ ተደብቃ ይሆናል እንዳታጠቃን፣ ወይም ተኝታ ይሆናል በማለት አማራጮችን ዘወር ዘወር ብለው ግላሶችን በሙሉ ፈትሸው አዩ። ይቺ ውሻ ምን አባቷ ብላ ነው ቤቱን ከፍታው የሄደችው እንዴ? ሳቆልፈው ትንቀሳቀሳለች እያሉ በሰው ቤት ተቀምጠው በሰው ቤት ቆመው ይፈላሰፋሉ። እነሱም እንግዲህ እነሱም ማንም የለም ብለው ካረጋገጡ በኋላ ክላሶችን እየከፋፈቱ እያዩ ባሉበት ሰዓት በሩ በድንገት ተቆለፈ፣ ከወደ ውጭ ተቆለፈ። እነሱም የበር ድምፅ ሰማን መሰለኝ በማለት ሩጠው ወደ በሩ ይመጣሉ። ወደ በሩ ሲመጡ ምንም አይነት ሰው የለም፣ በሩን ሲሞክሩት ደግሞ ከወደ ውጭ ተቆልፏል። ድስትም ምንም አይነት ነገር አልተናገረችም። እረፉ ብያለው፣ በህግ አምላክ እረፉ ብቻ የምትል ቃል አሰምታ እልም ኤፍራታም ያላሏትን የማይሆን ሀሳብ አምጥታ የማይሆን ችግር ውስጥ ገባች ማህሌ ሌትም አይሻር ለአንቺ የማትረቢ ሁሌ አንቺ የምትይውን ነገር ምን ነበር በቀረብኝ፣ ምን ነበር ያንቺን ሀሳብ ባልተከተልኩ። ሁልጊዜ አንቺ የምትይው ነገር ምንም አይነት ጥቅም ኑሮት አያቅም፣ ምንም አይነት ፋይዳ ኑሮት አያቅም ከክስረት በስተቀር በማለት ኤፍራታ ላይ ትወርድባታለች። ኤፍራታም እኔ ኩል አንቺ ብዬ ነው እንሞክር ብዬ ነው ባዶችሽን ስለወጣሽ ይጠቅምሻል ብየኮ ነው እንደዚ ታደርግ ብናለች ብዬ መች አስቤ። ማህሌትም እባክሽን አሁን መፍትሄ ፈልጊ ትላለች። ኤፍራታም ደግሞ እባክሽን ማህሌት መፍትሄ ፈልጊ ትላለች ትችላለች ። ኤፍራታ ማህሌትን በጠየቀች ሰዓት ደግሞ አንች ማፈሪያ ደሞ አታፍሪም እንዴ? ከዚህ ውስጥ እኮ ያስገባሽኝ አንቺ ነሽ። እንደምንም ብለሽ እንዳስገባሽኝ አድርገሽ አንች አውጪኝ በማለት እሷ ላይ ተወርድባታለች። ኤፍራታ ማለ ያለችውና የተሻለውን ደግሞ ብላ ያሰበችውን እስኪ ለዝና ደወለት ዝና ቢያወጣ እንትላታለች። እኔ ለዝና ሲጀመር ወደዚህ ስመጣ እኮ አልደወልኩለትም፣ አላማከርኩትም። እናማ ወደሱ መደወል አልችልም። ሲጀመር እንዴት እንደዚህ የማይረባ ነገር ውስጥ ትገቢያለሽ ብሎ ይባስ ይገለል እኔ ለሱ አላሳወቅም። ይልቁንስ እራስሽ መፍትሄ ፈልጊ። ቅድስትም ወደ ፖሊስ ጣቢያ ልታመለክት በሄደችበት ጊዜ ፖሊስ ይዛ መጣች። ፖሊሱም ይሁልሽ፣ አሁን የምልሽን ነገር ታደርጊያለሽ፣ የምልሽን ብቻ ታደርጊያለሽ። መመለስ አትችይም። እኔ አበሪሽ ነኝ። አሁን ቀጥ ብለሽ ወደ ቤት ትሄጃለሽ። ሳትፈሪና ምንም ነገር ሳታስጠረጥሪ፣ ቀጥ ብለሽ ትገቢያለሽ። እኔ የምልሽን አድርጌ በማለት ሀሳብ ይሰጣታል። እሱም ምንም እንዳልተፈጠረ፣ እንዳልፈራሽ ምንም ነገር እንደሌለ አድርገሽ አድርጌ የሚሉሽን ሁሉ በመግባት አድርጌ ብሎ ይሰጣታል። እሷም ይገሉኛል፣ አንተ እኮ አታውቃትን ብትለውም እኔ እኮ ህግ ነኝ፣ እኔ እኮ አብሬሽ አለው። አንቺ እኮ በህግ ከለላ ስር ነሽ፣ እኔ ደግሞ ከኋላሽ ቀስ ብዬ በጥግ በጥግ አለው። በማለት ምስስትን በተባለችው መሰረት ወደ ቤት ገባች። ወደ ቤት ስትገባ ሲያገኟት ንቅ ነበር ያደረጓት። አንቺ ውሻ እያሉ ይወርዱባታል። አሁን ከኔ ማን ነው የሚያድንሽ? እንግዲህ ማንም አያድንሽም፣ ከኔ ማንም አያድንሽም። ያነብሮክም የለም እባክሽ ኔ የጋሽ የጋሽን ንብረት አትንኪ በተላትም እሷ ላይ ወረደችባት። ይባስም ብላ አንገቷን አነቀቻት። አንገቷንም በማነቅ አለ የተባለውን የወር የካዝናውን ቁልፍ እንድትሰጣት ትጠይቃታለች። እሷም ደግሞ እባክሽን እትዬ የማቀው ነገር የለም ስትላት እትዬ በማለቷ ተሳለቀችባት። አሁን እኔ የማቀው ነገር የለም እባክሽን ልቀይ ብትላትም አለቅሽም፣ አሁን ቁልፉን አንቺ በማለት በጣም ገነት ከምትባለው ወድቃ ካነሳቻት ልጅ ከእሷ አድራሻ ተቀብለው አለች ወደ ተባለችው ወደ ሴቴ ለማፈላለግ አብረው ይሄዳሉ። ከሞገስ ጋር ከሞገስ ጋርም አብረው እየሄዱ ሞገስን አንዳንድ ጥያቄ ይጠይቀዋለች። ስለ እናቷ ሱም ይጠይቃታል። እሷም እናቴን ይጨክንብኛለች ብዬ አላስብም። ምናልባት ሞገዝ እና ዳጣም የዳጣም ቤተሰቦች ለማፈላለግ አለች ወደተባለችው ታውቃለች። ወደ ወደ ሴቴ አካባቢ ደረሱ። በአካባቢውም እንደደረሱ አሪፍ ሰላምታ ጥሩ ሰላምታ አቀረበችላቸው እና አረፍ እንዲሉ አረፍ ብለው እንዲነጋገሩ ትጠይቃቸዋለች። እነሱም አረፍ ብለው ስላሳለፉ ጊዜና ስለነበረው ሕፃን እያለች ምን ትመስል እንደነበር እየተያየኳት ትንሽ ፈገግ ካደረገቻቸው በኋላ ስለ ሁኔታዋ ትጠይቃቸዋለች። ሞገስም አመጣጧን ይነግራትና አመጣጣቸውን ይነግራትና፣ አሁን ስለ እናቷ የምታውቂው ነገር ካለ ልጅቷን እንዴት እንዳነሳሻት፣ አንቺ ነሽ ያነሳሻት፣ አንቺ ታውቂያለሽ ተብለን የመጣ ነው። ስለዚህ ምን ይመስልሻል፣ አድራሻ ብሰጭን ይላታል። እሷም እናም ደግሞ ታውቂያለሽ ስለተባለው መረጃ፣ አንዳንድ መረጃ በትንሹ ብሰጭን ብሎ ይጠይቋታል። እሷም የምታውቀውን ሁሉ ትነግራቸዋለች ጣለችሽ ጣለችሽ የተባለችው ሴት ሳትሆን ወንድ ነው። እሱም እንዴት አድርጎ አመቶ እንደ ጣላትና ለረጅም ያህል ሰዓት ቆሞ እንደነበረ ከዚያም ደግሞ ጥሏት እንደሄደ ሴትም ደግሞ እኔም በጣም ተደናግጬና ፈርቼ ስለነበረ ይህ ሰውዬ ምን እያደረገ ነው ምንድን ነው በማለት ተከትዮ ነበር ከኋላ ከኋላ አለቻት። የምታውቀውን ነገር በሙሉ አንድ በአንድ ነገረቻት። እናም ሰውዬው የገባበት በር ድረስ ተከትለው ሄዳ እንደነበረና ቤቱንም እንደምታውቀው ነገር ግን ከዚህ ወደ ውስጥ ከገባ በኋላ ምን እንደተፈጠረ በውስጥ ምን አይነት ሰዎች እንዳሉ የምታውቀው ነገር የለም። እሷ የምታውቀው በሩ እና ትልቅ ግቢ ውስጥ እንደገባ ቆልፎ እንደገባ ብቻ ነው። እድሜውን የምን ያህል አካባቢ የሰላሳዎቹ መጀመሪያ የሚሆን አካባቢ እንደነበረ እና ስለ ሰውዬው አቋም በትንሹ በትንሹ ታቆመቻት። አንዳንድ ነገርም የምታውቀውን ነገር ከነገረቻቸው በኋላ እሷም አያህደን ለሞገዝ እናቴ ጨክና አጥለኝም። ይሄ ሰውዬ ማን ይሆን? ደግሞ በእርግጥ አባትሽ ላይ ሆን ይችላል ማንሁን ማንሁን አምትቶ የጣለሽ እኔ የማውቀው ነገር የለኝም ራጣ ይህንን በተባለችበት ሰዓት እንግዲህ ምናልባትም ከእናቴ በግድ ወስደውባትም ሊሆን ይችላል የጣሏት እናቴ ምን ሆና ይሆን በማለት እንግዲህ እናቷን ከመጥላት ይልቅ ወደ ጥሩ ጥሩ ሀሳብ እኔን ከእቅፏ ወስደው ሲጥሉባት እናቴ ምን ውጧት ይሆን ምንስ ቢቸግራት ይሆን እንያለችኝ ማህሌትና ኤፍራታም ቁልፉን እስከምትሰጣቸው ድረስ እኔ አላውቅም ብትላቸው እንኳን ምንም አይነት ምላሽና ርህራህ ያልነበራቸውም ቁልፉን ከእጃቸው እስክታስገባላቸው ድረስ እባካችሁን ልቀቁኝ፣ እሺ በቃ ልፈልገው፣ በመጀመሪያ አላውቅም ብትልም አልሰማትም። እሺ በቃ ልፈልገው ስትላቸው ብቻ ኤፍራታ፣ ማህሌት፣ እኔ ፈርቻለው እባክሽን፣ ልቀያትና በቃ ተፈልገው ምንም ነገር ጥሩ ነገር እየተሰማኝ አይደለም ስትላት ብቻ ለቀቀቻት። ቁልፉን ፈልጋ እንድትሰጣቸው ሲባል ብቻ ለቀቀቻት። የቀረም ማንካ ሊገላት ነበር። እነሱ መንገዲ ቁልፉን ለማግኘት እሷን ተከትለው ወደ ውስጥ ሲገቡ በፖሊሱ ደግሞ ጥቂ ይዞ ውጭ ላይ ነበረ። እነሱ ወደ ውስጥ ሲገቡለት በሩን ከፍቶ ወደ ጥቂ ይዞ አሁንም ገብቶ ተቀመጠ። በጣም ስለ ቤተሰቦቿ መረጃ ካሰባሰበች በኋላ አይነጋልኝም፣ ነገ አሁኑኑ ካላደረሽ በተለይም ደግሞ ሴቴ አካባቢውን አቀዋለው ካለች በኋላ ቤቱን አቀዋለው ካለች በኋላ እባክሽን ሴቴ እባክሽ አሁን ካልወሰድሽ ሞገስም፣ እባክሽን ተረጋጊ፣ ነገ ይደርሳል፣ ሌላ ቀን ይደርሳል። እሺ ለመቼ ብለው ሲጠይቋትም እኔ ለመቼም እንዲሆን አልፈልግም። እባክሽን ልለምንሽ፣ አሁኑን ወስደሽ እዛ አካባቢ ወይም ደግሞ እኛ እንፈልጋለን አካባቢውን ብቻ ንገሪኝ ትላለች። ኤፍራታና ማህሌትም ገንዘብ ልናገኝ፣ ወርቅ ልናገኝ ብለው ሄደው በቁጥጥር ስሩ አሉ። ፖሊሱም ሽጉጡን አቁሞ ዘወርበይ በማለት እንግዲህ ወደፊትና ወደኋላ አድርጎ አቁማቸዋል። ኤፍራታ እና ማህሌትም ቅድስትን ከያዟት በኋላ ይላል። ማን አባሽ ሊደርስልሽ ነው? ዛሬ ማን ሊያደርሽ ነው? ብሩክ የለ፣ ሞገስ የለ፣ ዳጣ የለች፣ ነፍስ ያለች አሁን በጄናት እያለች እሷ ላይ ብዙ ስትመጻደቅና ብዙ ነገር ስታደርጋት ነበረ ከደቂቃዎች በኋላ ደግሞ በቁጥጥር ስር ውላለች። በቁጥጥር ስር ስትውል ደግሞ እኛ ጎቤቱን አፍቆን ነው እየመጣ ነው ቅድስትን ናፍካን ቅድስት ልናይ እያለች ብዙ ትቅለበለባለች። ፖሊሱም ከዚህ በኋላ አንዲት ነገር ብተነፍሽ አንዲት ቃል ብተነፍሽ ህይወትሽ ወደ ሰከንዶች ታጥራለች በማለት ቁጥጥር ስር ውላለች። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ